አልውረድ ከአልጋዬ ማዕበሉ ሲናወጥ፣ መላኩ ይመጣል ቀድሞ የገባ ሰው ከደዌ ይድናል። ወዳጅ ዘመዳቶ የሚረዳው ጠፍቶ፣ አልጋ ላይ ተኝቶ ለብዙ ዘመናት፣ ከወንዝ ዳር ሆኖ በሀሳቡ ቆሞ፣ በጣር ተሰቃይቶ በሕመም ተይዞ፣ ተጎሳቅሎ ታሞ፣ ከእለታት አንድ ዕለት ጌታው አለፈና ነገሮች ሰመሩ ለእርሱም ሆነ ቀና። አልጋን ተሸክም ታጠብ ብሎ ላከው ሰሊሆን ሂድና፣ ግመዳ ነው የጠቅምም አይጠቅምም ጥርፍ ነው መታመም ለምን ምክንያቱ የነው አይሁድ እንኳን ፈርተው ንጉሱን ለመምታት ለመሰንዘር ሰግተው ማንም ተው እያሉ በስጋት ውስጥ ሳሉ መጻጉዕ ሰንዝሮ ምትን አስጀምሮ ያዳነው ጌታ ሊያቀረበ ሮሮ እኔ የዳንኩትኝ ሰንበታተኝ ሽሮ አለ ስቃዩን ረሶ በጥቅም መስክሮ። ስለዚህ አምላኬ እኔንም አትማረኝ ምረትን አትላክልኝ ቸርነት ይራቀኝ እኔም ድኝ እንደሱ ጡት ምነክስ ከሆነ፣ ያዳነኝን ልክድ ልቤ ከጨከነ፣ በሽታ የሚጽና ፈጽሟል ዳን እኔ መዳን መፎሴ ከሆነ እንኩን፣ እኔ ከከሳሾች መሃል እንዳንዱ ከመሆን ማሪን ብዬ አንተን ከማጠፋ ነፍሴ አይደለም፣ ሰላሳ አልፍ ዘመናትን ፈውስ ከኔ ትፋ። ዘላለም ልመንን አልጋዬ ይሙቀኝ፣ መራመድ ቀርቶ ባለውበት ልገኝ። ከዚህ በላይ ፌስታ ቤት በኩል ሊገኝ አደራ አምላኬ እንደሱ ከሆነ ከቶ እንዳትምረኝ፣ ምንም ብሰቃይም ባለሁበት ተወኝ።